ዘርፈ ብዙ ችግሮች የነበሩበት የኢትዮጵያ የፋይናንስ ዘርፍ መንግስት የማክሮ ኢኮኖሚ ማሻሻያ ማድረጉን ተከትሎ ተስፋ ሰጪ ውጤቶች እየተመዘገበበት መሆኑን ፕሬዚዳንት ታየ አጽቀ ሥላሴ ተናገሩ። የኢትዮጵያ ኢኮኖሚ ፎረምን የከፈቱት ፕሬዚዳንት ታየ አጽቀ ሥላሴ ማክሮ ኢኮኖሚ ማሻሻያው በፋይናንስ ዘርፉ የነበሩ ችግሮችን እየቀረፈ ነው ብለዋል። በፎረሙ ላይ የብሔራዊ ባንክ ገዢ ማሞ ምህረቱን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ የባንክ ፕሬዝደንቶች፣ የፋይናንስ ዘርፍ ባለሙያዎችም እየተሳተፉበት ይገኛሉ። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ደግሞ ሪፖርተራችን መስከረም ቸርነት በቀጥታ መስመራችን ላይ የምትገኘው። መስከረም እንደምን ሆነሻል? ፎርሙ ላይ ምን ምን ዋና ጉዳዮች ትኩረት ተደረገባቸው? የተላለፈ መልእክትም ካለ እሱን አያይዘሽ ብትነግሪን። አመሰግናለሁ። የኢትዮጵያ ፋይናንስ ፎረም 25 እዚህ በሳይንስ ሙዚየም እየተካሄደ ነው የሚገኘው። ከ1500 በላይ የሚሆኑ በዘርፉ የሚገኙ ባለሙያዎች፣ የፋይናንስ ተቋማት ከፍተኛ የስራ ኃላፊዎች፣ ከተለያዩ ሀገራት የመጡ የፋይናንሱ ዘርፍ ባለሙያዎች ጭምር እየተሳተፉበት ነው የሚገኘው። ይህንን የኢትዮጵያ የፋይናንስ ፎረም 25ን የከፈቱት የኢፌዴሪ ፕሬዚዳንት ታየ አጽቀ ሥላሴ ኢትዮጵያ እንግዲህ ላለፉት ዘመናት ከፋይናንስ ዘርፉ ጋር በተያያዘ ዘርፈ ብዙ ችግሮች እንደነበሩባት አንስተዋል። ለአብነት ያህል እንግዲህ የዋጋ ንረት እንዲሁም የውጭ ምንዛሬ እጥረት እንዲሁም ደግሞ የባንኮች የማበደር አቅም ውስን መሆንና በአጠቃላይ የነበረባት እዳን ጨምሮ እንግዲህ ዘርፈ ብዙ ችግሮች እንደነበሩ አንስተዋል። ታዲያ መንግሥት ደግሞ እነዚህን ችግሮች ለመፍታት በማሰብ ወደ ተሟላ ማክሮ ኢኮኖሚ ማሻሻያ መግባቱን ተከትሎ እነዚህ ችግሮች እየተፈቱ መሆናቸውንም ነው ያነሱት። በተለይ እነዚህን ችግሮች ከመፈታታቸውን በዘለለ ደግሞ የግሉ ዘርፍ እንዲነቃቃ ጭምር እያደረገና ተወዳዳሪነትንም ያሳደገ መሆኑን ነው የገለጹት ማለት ነው። ለአብነት ካነሱት መካከል የሚለካና ተጨባጭ የሆነ ውጤት እያመጣ መሆኑን የተሟላ ማክሮ ኢኮኖሚ ማሻሻያው አንስተዋል። ከዚህ መካከል ኢትዮጵያ እንግዲህ በዓለም አቀፉ የገንዘብ ተቋም አይኤምኤፍ ድጋፍ እንድታገኝ አስችሏል። የዓለም ባንክ እንዲሁ ብድር እንድታገኝ አጽድቆላታል። እነዚህ እነዚህ ተጨባጭ የሆኑ ለውጦች እንዲመጡ ያስቻለ መሆኑን ነው የገለጹት። ሌላው ደግሞ የግሉ ዘርፍን ተወዳዳሪነትና ተሳትፎ ለማሳደግ ከተሰሩ ስራዎች በርካታ መሆናቸውን አንስተዋል። የኢትዮ ቴሌኮም እንግዲህ አክስ ሲሆንን ለሕዝብ ሽያጭ ክፍት ማድረጉ በራሱ ሀብት የሕዝብ እንዲሆን በማስቻለ ረገድ ከፍተኛ እንቅስቃሴ ማድረግ መቻሉ ነው የገለጹት። አሁንም ታዲያ እንግዲህ የሚፈለገውን ለውጥ ለማምጣትና ዘርፉን የበለጠ ለማሳደግ ያስፈልጋልና በተለይ ወደ ዲጂታል የሚደረገውን ሽግግር ማፋጠን አስፈላጊ መሆኑንም ነው ያነሱት። በዚሁ መድረክ ላይ ንግግር ያደረጉት ሌላኛው ደግሞ የኢትዮጵያ ብሔራዊ ባንክ ዋና ገዢ ሆኑት ማሞ ምህረቱ። እርሳቸውም ኢትዮጵያ እንግዲህ በፋይናንሱ ዘርፍ የነበረውን ስብራት፣ የኢኮኖሚ ስብራት ለመጠገን ብዙ ርቀቶች እየሄደች እንደምትገኝና እየሰራች እንዳለች ገልጿል። ከሀገር በቀል ኢኮኖሚ ማሻሻያ ጀምሮ ወደ ተሟላ ማክሮ ኢኮኖሚ ማሻሻያ እስከገባችበት ጊዜ ባሉት ሂደቶች ውስጥ እንግዲህ የነበሩት ችግሮች ለመፍታት የሚያስችሉ በዋናነት ትኩረት ተደርጎ ፖሊሲ ላይ ማሻሻያዎች ማድረግ አስፈላጊ የሆኑ ወይም አስቻይ የሆኑ ፖሊሲዎች እንዲወጡ በማድረግ በኩል ብሔራዊ ባንክ መስራት መቻሉን ነው የገለጹት። በዚህ ሂደት ውስጥ ታዲያ በዋናነት ደግሞ እንደሚታወቀው ይህ የተሟላ ማክሮ ኢኮኖሚ ማሻሻያ ካስቻለው አንደኛው ገበያ መር የሆነ የውጭ ምንዛሬ እንዲኖር ያስቻለ ነው እና ይህም ገበያ መር የሆነ የውጭ ምንዛሬ መኖሩ በራሱ ደግሞ የተለያዩ ባለሀብቶች ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ ያስቻለ እና በተለይ ደግሞ የ ባለሀብቶች ኢንቨስት እንዲያደርጉ እድል የፈጠረ መሆኑንም አስተዋል። ከዛም በዘለለ ደግሞ የግሉ ዘርፍ መነቃቃት እንዲኖር ኢንቨስትመንት እንዲያደግ በማድረግ በኩል ትልቅ እድል የፈጠረ መሆኑን ነው የገለጹት ማለት ነው። በዚህ እንግዲህ በዋናነት የፎረም ላይ ደግሞ አሁንም ቢሆን በዘርፉ ላይ ያለውን ማሻሻል የሚያስፈልግባቸው ጉዳዮች ማሻሻል እንዲችሉ የተለያዩ ውይይቶች እየተካሄዱ ነው ያሉት የኢትዮጵያ የፋይናንስ እንግዲህ ምህዳር ምን ላይ ይገኛል የሚለውን በመገምገም ወደፊት ምን መደረግ አለበት የሚለው እንግዲህ ከተለያዩ የተውጣጡ የከፍተኛ የስራ ኃላፊዎች ባለሙያዎች ባሉበት ውይይት እየተደረገበት ነው የሚገኘው። ይህም በዋናነት እንግዲህ በዘርፉ የበለጠ ማሳደግና ወደ ዲጂታል በሚደረገው ዘርፉ ላይ የፋይናንስ ዘርፉ ላይ ማለት ነው በሚደረገው ሽግግር ላይ ከፍተኛ አስተዋጽኦ እንዲኖረው የሚያስችለው ማለት ነው። እንግዲህ ከዚህ በዘለለ ደግሞ የተለያዩ በፋይናንስ ዘርፍ የሚገኙ ተቋማት ባንኮች፣ አጠቃላይ እንግዲህ ከክፍያ ስርዓት ጋር የሚገናኝ የአገልግሎት ሰጪዎችም በዚሁ እንግዲህ ኤግዚቢሽን ላይ ይገኛሉ ማለት ነው። በዚህ ፎረም ላይ ደግሞ ኤግዚቢሽን ቀርበው ያላቸውን ምርትና አገልግሎታቸውን እያስተዋውቁ ግንዛቤን እያስጨበ ጡ ነው የሚገኙት ከፋይናንሱ ዘርፍ ጋር ያለውን እድገትም የሚያመላክቱ ስራዎችን እያሳዩ ነው የሚገኙት ማለት ነው። ለሰዓቱ ያሉ መረጃዎች እነዚህ ናቸው። መስከረም ላደረስሽን መረጃ ከልብ እናመሰግናለን። መልካም ቀን ይሆንልሽ።